ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን እናሰማችኋለሁ። መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮ ትጠይቃለሁ። ቀጥታ ወደ መረጃዎችም አልፋለሁ። መረጃን ያስቀድምላችሁ። በሀገራችን ኢትዮጵያ በአሁኑ ሰዓት በኦሮሚያ በአማራ ክልል ላይ መጠነ ሰፊ ጦርነት ተከፍቷል። ሀገሪቱን እንግዲህ የገዛ ያለው አገዛዝ ችግሮችን በፖለቲካዊ መንገድ መፍታት እና የዜጎችን ደህንነት ጸጥታን መጠበቅ ሲገባው አይደለም በሰራዊት ብዛትና በባንክና በታንክ ይሻለኛል ብሎ ጦርነቱን ገፍተውበታል። ከዚህ ጎን ለጎን እንግዲህ በአገሪቱ ውስጥ ያሉ ተማሪዎችን የመንግስት ሰራተኞችን፣ አርሶ አደሮችን ሳይቀሩ ወደ ማሰልጠኛ እያስገባ ከፍተኛ ቁጥር ያለውን ሰራዊት በተለያዩ የሀገሪቱ ወታደራዊ ማሰልጠኛዎች ተመርቆ እየወጡ ይገኛሉ። መንግስት ከተከፈተበት ተቃውሞ በሰራዊት መንግስት የተከፈተበትን ተቃውሞ በሰራዊት ብዛት ማሸነፍና ሕዝብን ማንበርከክ ይችላል ወይ? በሰራዊትስ የዳነ ንጉስ አለ ወይ? የሚሉትን እንግዲህ ዞር ብለን ካለፉ ታሪኮች ስንመለከት ብዙ ነገሮችን መማር ይቻላል፣ ማየት ይቻላል። እንደ ሰራዊት አገናባብ ቢሆን ኖሮ መንግስቱ ኃይለማርያም እንግዲህ ኢትዮጵያን ለመቶ ዓመታት በገዙ ነበር። ነገር ግን በአፍሪካ አድሚዎችን በብዛት ገነቡ ከሚባሉት አንዱ ፕሬዝዳንት መንግስቱ ኃይለማርያም ነበሩ። ነገር ግን ፕሬዝዳንት መንግስቱ ኃይለማርያም በሰራዊት ብዛት ግንባታ ሀገሪቱን ሀያ አመት እንኳን ለማስተዳደር ያልቻሉበት ሁኔታ ነው ያለው። አስራ ሰባት አመት እንግዲህ ኢትዮጵያን በፕሬዝዳንትነት በዋና ሊቀመንበርነት መርተው መጨረሻ ላይ ያው ለስደት ነው እየበቁ መቶ ዓመት መግዛት ይችሉ ነበር። ነገር ግን በሰራዊት ብዛት ንጉስ ልድን አይችልም። አገዛዙ አሁን በኢትዮጵያ ውስጥ መፈንቅለ መንግስት ማድረግ አይቻልም፣ ልታሸንፉንም አትችሉም የሚል መፈክር እያሰማ ይገኛል። በሀገሪቱ የኑሮ ውድነት ከዳር እስከ ዳር እያንዳንዱን እያንበረከከ ይገኛል። የትኛውን ብሄር ተማምኖ ሊደበቁበት እንኳን እንዳሰቡ አይታወቅም። ምናልባት ከኦሮሞ ማህበረሰብ ውስጥ ነው የወጣው ነው እያሉ የሚገኙ የኦሮሞ ማህበረሰብ አሁን ባለው ሁኔታ አገዛዙ ሊደብቀው ይችላል ወይ ነው። እስከ መቼ ይሄ ማህበረሰብስ እንደ ጫካ መደበቂያ ሆኖ ሊቀጥል ይችላል ነው። ምክንያቱም አሁን እያንዳንዱን ቤት እያንኳኳ ያለው የኑሮ ውድነት፣ ምናልባት አማራ ክልል ላይ መጠነ ሰፊ ሀገሪቷ ያላትን ሰራዊትና ያላትን ባንክና ታንክ ወጪ አድርጋ እዛ ላይ ነው እየተረባረበች የምትገኘው። ኦሮሚያ በተወሰነ የተወሰኑ ቦታዎች ላይ ጦርነቶች አሉ። የተወሰነው ፓርት ከጠቅላይ ሚኒስትሩ ጎን ሊሰላፍ ይችላል። የተወሰነው ፓርት ደግሞ እየሞትኩ ነው እያለ ቅሬታ እያሰማ ያለበት ሁኔታ ነው ያለው። የትኛው ቦታ ላይ ተደብቆ ለመቀጠል እንደፈለጉ ባናውቅም፣ ኦሮሚያ ውስጥ ለመደበቅ ሰፊ ዝግጅት እያደረጉ ይገኛሉ። ከመከላከያ ሰራዊት መሳሪያዎችንም የመግዛትና የኦሮሞ ወጣቶችን የማደራጀትና በመከላከያ ስታንዳርድ መሰረት የመገንባት እቅድና እንቅስቃሴዎች መረጃዎች እየወጡ ይገኛሉ። ሰሞኑን ብዙ በርካታ መረጃዎች ከኦሮሚያ አካባቢ እያገኘን እንገኛለን። ይሄ ነገር ምን ያክል ያዋጣቸዋል የሚለውን እንግዲህ ወደፊት አብረን የምንከታተል ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ንጉስ በሰራዊት ብዛት ሊሰነብት ይችላል ወይ የሚለው ላይ ሀሳብ አስተያየት ትሰጡበታላችሁ ብዬ ተስፋ አደርጋለሁ። በሌላ መረጃ በኦሮሚያ ክልል በወሮ ጉድሩ ወለጋ ዞን ታጣቂዎች በሰነዘሩት ጥቃት ወደ ሀያ ንጹሃን መገደላቸው ተሰምቷል። ሌላው ጌታቸው ረዳ ስልጣን አለቃቀቅ ግልጽ የሆነ ስንብት አይደለም እየተባለ ይገኛል። ጌታቸው ረዳ እንግዲህ የንብረት ርክብክብ በትግራይ አላደረጉም፣ አዲስ አበባ ይገኛሉ። አዲስ አበባ እንግዲህ ሌተና ጀነራል ታደሰ ወረደ አዲስ አበባ በማምጣት ነው እንግዲህ የስልጣን ርክብክብ አዲስ አበባ ነው የተደረገው። ምናልባት እነ ደብረ ሲሆን እንግዲህ ከፍተኛ ደስታ ውስጥ እንደሚገኙ ነው የተገለጸው። በዛሬው እለት እንግዲህ ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ተመርጧል። በይፋ ጌታቸው ረዳ ከስልጣን እንግዲህ የስልጣን ተርክብክብ እና አድርጓል። እነ ደብረ ሲሆን እንግዲህ ወደፊት እያመጡት እሳቸውን ስለሆነ ተሳክቶላቸዋል። ዶክተር ደብረ ሲሆንም እንግዲህ ከአራት ኪሎ ደስታ ይሰማበት ሁኔታ መኖሩን ሰምተናል። አድማጮቻችን፣ ተመልካቾቻችን እዚህ ላይ እንግዲህ የራሳችን የተወሰነ አስተያየት ይኖረናል እዚህ አስተያየት ላይ እንግዲህ ቀደም ሲል ለአምሳ ዓመት ምንም አይነት መከፋፈል በውስጣቸው ሳይፈጠር የቀጠለው የዋት የፖለቲካ ጉዞ ጌታቸው ረዳን ወደ ብልጽግና በማስገባት እና የጊዜያዊ ርዕሰ መስተዳደር አድርጎ በመሾም አንዳንድ ምስጥሮች እንዲወጡ እና ጀርባ እና ሆድ እንዲሆኑ ተደርጎ ምስጥራቸው ወጥቷል። የዋት ምስጥር እስከ መከፋፈል ደረጃ የደረሱበት ሁኔታ ነው ያለው። ይሄ መከፋፈል ምናልባት በሁለት ቦታ ብቻ ሳይሆን ወደ ሶስት ቦታ እንዲከፈሉ ነው ያደረጋቸው። ተቃዋሚ ፓርቲዎችም አንድ ጎራ ይዞ፣ ህወሓትም አንድ ጎራ ይዞ እና እኔም አለሁበት ያለው ብልጽግና በትግራይ ውስጥ አንድ ጎራ ይዞ፣ ሶስት ቦታ ክፍፍል ሲደረግ እንደነበር ተገልጿል። አሁን ደግሞ ከሲቪል ፖለቲከኞች ናቸው ጌታቸው ረዳ እንግዲህ ይህንን ክፍፍል የፈጠሩት። አሁን ሌተናንት ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆኖ ሲመረቱ፣ ምናልባት አብይ አህመድ አንድ ያሰበው ሴራ አለ ወታደራዊውን ክንፍ የመከፋፈልና እንዳይተማመኑ የማድረግ እና ከትግራይ አካባቢ የሚነሳ ወይም ደግሞ ከሰሜን የሚነሳውና ሲፈሩት የነበረውንና ስጋታችን ናቸው ብሎ በቁጥር አንድ እንዲያስቀመጡትን ህወሓት ምንም አይነት ነገር ማድረግ እንዳይችል እንኳን ማጥቃት ራሱን መከላከል እንዳይችል የማድረግ የውስጥ ፖለቲካቸውን ብትንትናቸውን በማውጣት ወታደራዊ ክንፍን እርስ በርስ መተማመን እንዳይኖር የማድረግ ሲስተም ለመጠቀም ታደሰ ወረደን ይጠቀምበታል፣ ተብሎ ከወዲሁ አንዳንድ ሀሳብ አስተያየቶች እየተሰጡ ይገኛሉ። ይሄ ነገር በጌታቸው ረዳ ተሞክሮ አሁንም የማይሆንበት ምንም አይነት ምክንያት አይኖርም። የፖለቲካ ክንፍ ተበታትኗል። በትግራይ አሁን ወታደራዊ ክንፍ ነው ያለው። ይሄ ወታደራዊ ክንፍ እንግዲህ በታደሰ ወረደ አማካኝነት ከዶክተር ደብረሲዮን ጋር በስራ ምክንያት ኮሚኒኬት እያደረጉ ወደ ራሳቸው የማድረግ እና ከዛም በኋላ ወታደራዊ ክንፉም እርስ በራሱ እንዳይተማመን የማድረግ ስራን የመስራትና አቅም የማሳጣት አቅም የማሳጣት ባለፈው ጊዜ ሰምታቸዋል። ቁጥሩ አንድ ስጋታችን ህዋት ነው፣ ቁጥር ሁለት ኤርትራ ነው፣ ፋኖን ቁጥር ሶስት አድርጎ እንደመደቡ እና በቁጥር አራት ደግሞ በኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነፃ አውጪ ግንባር ኦነግን እንደሆነ የሚታወስ ጉዳይ ነው። አሁን እንግዲህ ቁጥር አንድ ስጋታችን ነው ያሉትን በዚህ አይነት መልክ የማበታተን እና አቅም የማሳጣት ስራ ይሰራሉ ተብሎ ይጠበቃል። ይሄ ነገር ደግሞ አይሆንም ብሎ ማሰብም አይቻልም። ወደፊት የምንመለከተው ጉዳይ ነው ማለት ነው። ሌላ እርማቶቻችን በአማራ ክልል በደብረታቦር ቀጠና በመካናይዝድ የታገዘ ጉዞ ነው እንግዲህ ሲያደርጉ ተመልክተናል። የተባለው ጉዞቸውም ክምር ድንጋይ፣ ጋሳይ እና ጉና ጭምር ነው ዘመቻው ሊያደርጉ እየተጓዙ የሚገኙት ተብሏል። በሌላ መረጃ መተከል ዳንጉር መንደር ተቃጥሏል። ታጣቂዎች ናቸው እንግዲህ ይህንን መንደር ያቃጠሉ ሲሉ መረጃዎች ወጥቷል። በሰከላ ግሺ አባይ ከተማ በተደረገው ውጊያ አርባ አንድ ያገዛዙ ወታደር ሞትና ቁስለኛ ሆኗል። እስር ቤትም ተሰብሮ እስረኞች አምልጧልም ተብሏል። እንግዲህ ወደ ሰላሳ ሁለት የነፍስ ወከፍ መሳሪያዎችም ተገኝቷል። ከዚህ በተጨማሪ ወደ ፋኖ የተቀላቀሉት መኖራቸውም ታውቋል። እንግዲህ ከፋኖም ተመጣጣኝ ጉዳት መድረሱ ነው የተሰማው። ሶስተኛ ክብለ ጦር የፋኖ ሀይሎች ናቸው ጥቃቱን የፈጸሙትም ተብሏል። እንግዲህ እዚህ ቦታ ላይ ከባድ ውጊያዎች ናቸው የተደረጉ። ፋኖ ድል የተቀዳጀበትና እስር ቤቶቹንም በመስበር ታራሚዎችም እንዲወጡ የተደረገበት ሁኔታ መኖሩም ተገልጿል። በሌላ መረጃ አርማጮ ድንገተኛ የደፈጣ ጥቃት ገብራ በተባለው ቦታ ነው እንግዲህ ጥቃቱ የተፈጸመው ተብሏል። ከአርባ አምስት በላይ የመንግስት ወታደሮች ሞት እና ቁስለኛ ሆኗል። የጎንደር ፋኖቹ ናቸው መረጃውን እንግዲህ ያወጡት። ሰሞኑን እንግዲህ የተመረቁት አድማ ብተና አቋማቸው እየተገመገመ ነው ተብሏል። እንግዲህ ኮኪት አካባቢ ወደ ሰባት መቶ ከሰባት መቶ ውስጥ እንግዲህ ሰባ ስድስት መጥፋታቸው ተሰምቷል ከመከላከያ ጋር በጉንዶ በተባለ ቦታ ላይ ግዳጅ የተሰጣቸውና ወደ ግንባር እንዲገቡ የተደረገው መከላከያ ወደ ላይ እንዲመለሱ እና ካም እንዲገቡ አድርጓቸዋል ምክንያቱም ፕሮፓጋንዳ እና ቅስቀሳ ርዕዮተ ዓለም ይቀራቸዋል ለምን እንደሚዋጉና ፋኖ ላይ ጭካኔ ዱላ እንዲያሳርፉ ትምህርት ሊሰጣቸው ያስፈልጋል ወታደራዊ ስልጠና ብቻ ነው የሰለጠኑ እንግዲህ ፖለቲካ ይቀራቸዋል ጭካኔ የለም። አሁንም ጀርባቸው ጥሩ አይደለም፣ ወደ ፋኖ ሊቀላቀሉ ይችላሉ። የሪዮት ዓለም እና ፖለቲካ ትምህርት መማር አለባቸው በማለት ወደ ካምፕ እንዲመለሱ ተደርጓል። አድማጮቻችን፣ ተመልካቾቻችን ወደ ስድስት መቶ የሚደርሱት አድማ ቢጠና ነው እንግዲህ በዚህ በጉንዶ በተባለ ግዳጅ ወጥተው ወደ ካምፕ እንዲገቡ የተደረጉት። እንግዲህ እዚህ ላይ መገንዘብ እና መረዳት ያለብን ነገር ቢኖር ምንድን ነው? ፋኖ በርካታ የቤት ስራዎች ይጠብቁታል። የፖለቲካ ስራን መስራት አለበት በአፈሙዝ ብቻ ሳይሆን እነዚህ ወጣቶች ፖለቲካ ስራን ሰርቶ ወደፊት አማራ በአማራነቱ እየሞተ እንደሚገኝ፣ አሁንም አማራ በአማራነቱ እየሞተ እንደሆነ በማስረዳት እና በማስተማር ትልቅ የፖለቲካ ስራዎች እንዲሰሩና ክልሉ ላይ ተመርቆ ግዳጅ ላይ ያሉትም እንደገና ስልጠና ለመግባት እየዳዱ የሚገኙትም በምንም አይነት በትናንሽ ፍራንክና ገንዘብ የተለያዩ ጥቅማ ጥቅም ሳይታለሉ አማራን ከዚህ መከራ ውስጥ ማውጣት እንደሚገባቸው ፋኖች የፖለቲካ ስራ መስራት አለባቸው ነው የምንለው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና ምዕራብ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። መልካም ሚዲያ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም ተደራሽ አድርጉ። መልካም